አብራችውን ቆዩ። በሀገር ውስጥ መረጃዎች እንጀምራለን። የኢትዮጵያ ፕሪሚየር ሊግ 27ተኛ ሳምንት ትላንት ቅዱስ ጊዮርጊስ ሲያደርግ ፋሲል ከነማ ነጥብ ተጋርቷል። ትላንትና የ27ተኛ ሳምንት የማስቀጠያ መርሃ ግብሮች ሲደረጉ ፋሲል ከነማዎች መሪነታቸውን ማስጠበቅ ተስኗቸው አንድ ነጥብ ይዘው ወጥቷል። በጌታነ ከበደ ግብ አፄዎቹ ሀዲያን እስከ 88ኛው ደቂቃ ድረስ መምራት ቢችሉም እየው ባለማየሁ በዚሁ ደቂቃ ግብ አስቆጥሮ ቡድኗን ነጥብ ይዞ እንዲወጣ አድርጓል። በድሬዳዋና ኢትዮጵያ ቡና በተከታታይ ከተሸነፉ በኋላ ወደ ድል ለመመለስ የሞከረው የውበቱ አባተ ቡድን የነበረው ልዩነት ማስጠበቅ ተስኖት ነው አቻ የወጣው። ጌታነህ ከበደ ራሱ ላይ የተሰራውን ጥፋት ተከትሎ የተሰጠውን ቅጣት ምት ነው በቀጥታ በማስቆጠር ቡድኑን ቀዳሚ ማድረግ የቻለው። ሆኖም በሁለቱም የጨዋታ አጋማሽ የተጫዋቾች ቀያሪ አድርገው ብልጫ የወሰዱት ነብሮቹ በ88ኛው ደቂቃ ገብ አግኝተው አንድ ነጥብ ወስዷል። ውጤቱ አጼዎቹን በ34 ነጥብ አስራ አንደኛ ደረጃ ሀዲያ ሆሳናን ደግሞ በ38 ነጥብ አምስተኛ ደረጃ ላይ አስቀምጧቸዋል። በለቱ ሌላ ጨዋታ መቀሌ ሰባ እንደርታ ከቅዱስ ጊዮርጊስ ሲገናኙ ፈረሰኞቹ ድል አድርጓል። የፋሲል ተካልኝ ቡድን ተከታታይ ድሎን ሲያስመዘግብም ቢኒያም ፍቅሬ ብቸኛዋን ግብ አስቆጥሯል። ቅዱስ ጊዮርጊስ በ37 ነጥብ ሰባተኛ፣ መቀሌ ሰባ እንደርታ ደግሞ በ28 ነጥብ 14ኛ ደረጃ ላይ ተቀምጧል። ዛሬም ፕሪሚየር ሊጉ ሲቀጥል ባህር ዳር ከተማ ከኢትዮ ኤሌክትሪክ፣ ኢትዮጵያ ንግድ ባንክ ከመቻል ጨዋታቸውን ያደርጋሉ። በኢትዮጵያ ከፍተኛ ሊግ የዘንድሮ ውድድር በክለቦች መካከል የተደረገው ጠንካራ ፉክክር የውድድሩ ደረጃ ከፍ ማለቱን ያየንበት ነው ሲሉ የሊጉ ሰብሳቢ ተናግሯል። ክለቦቹ በክለብ ፈቃድ አሰጣት ላይ ትኩረት አድርገው መስራታቸው በጥንካሬ ሲገለጽ፣ የመለማመጃ ሜዳ እጥረትና የክለቦች የበጀት እጥረት መግጠም ደግሞ የውድድሩ ክፍተቶች እንደነበሩ ተገልጧል። ጣና ይሳይ ሁለት ምድብ ተከፍሎ ሲከናወን የነበረው የኢትዮጵያ ከፍተኛ ሊግ የ2017 የውድድር አመት ሲጠናቀቅ ሸገር ከተማ ከምድብ ውሃ ነገሌ አርሲ ከምድብ ለ በ2018 የኢትዮጵያ ፕሪሚየር ሊግ ተሳታፊ መሆናቸውን አረጋግጠዋል። ከፍተኛ ሊጉ በዘንድሮ የውድድር አመት የክለቦች ፉክክር ተጠናክሮ የቀረበበት እንደነበር የከፍተኛ ሊጉ ኮሚቴ ሰብሳቢ ሙራድ አብዲ ከአማራ ሚዲያ ኮርፖሬሽን ስፖርት ክፍል ጋር በነበራቸው ቆይታ ገልጸዋል። በጣም ጥሩ ፉክክር የታየበት ክለቦች በራሳቸውን በትክክል እየመዘኑበት በአንደኛው ምድብ ኢቨን ምድብ ላይ እስከ መጨረሻው ሰዓት ድረስ ወራጅ ያልተለየበት አንድ ሳምንት ሲቀረው ደግሞ ደግሞ የከፍተኛ ሊጉ አሸናፊ የምድቡ አሸናፊ እና ፕሪሚር ሊግ ተወካይ ያልተለየበት በጣም ከባድ ፉክክር ሲታይበት ነበር ውድድር ነው። ካሉት ከሀገሪቱ ውስጥ ካሉት ትላልቅ ሊጎች ውስጥ የኢትዮጵያ ከፍተኛ ሊግ በጣም ከፍተኛ ፉክክር እና የተመልካችን ቀልብ ሊይዝ የሚችል ውድድር ነበር ብለን ገምግመነዋል። የዘንድሮ የከፍተኛ ሊግ ውድድር በሁለት ምድብ ተከፍሎ የተካሄደው የመጨረሻው አመት መሆኑ ደግሞ ክለቦች እራሳቸውን በክለብ ፍቃድ አሰጣጥ አሳድገው የመጡበት እንደነበርም ተገልጿል። እዚህ ዓመት የመጨረሻ የሁለት ምድብ ጨዋታዎች የሚከናወንበትና ወደ አንድ ሊግ የሚመጣበት ውድድር እንደመሆኑ መጠን በጣም ከፍተኛ ፉክክሮች ታይተውበታል። ክለቦች ራሳቸውን አሳድጓል። በክለብ ላይሰንሲንግ ስታንዳርዶስ ራሳቸውን አሳድገዋል። የከፍተኛ ሊግ ውድድር ላይ አንዳንድ ክለቦች በገጠማቸው የበጀት እጥረት ምክንያት ጨዋታዎች እንዲራዘሙ መጠየቅና የማዘውተሪያ ሜዳ ችግሮችን በክለቦች በኩል የተነሱ ቅሬታዎች እንደነበሩም ተገልጿል። ከክለብ ተጫዋቾች ጋር በተያያዘ አንዳንድ ክለቦች በፋይናንስ ጋር በተያያዘ ከደሞዝ ጋር ደሞዝ ባለመክፈል ክለቦች ባሉበት የፋይናንስ ችግሮች አንዳንድ ቡድኖች ውድድር ሊራዘም ጥያቄ የሚያቀርቡበት ትንሽ እዛ አካባቢ አፈጻጸሙ ካማ ነበረ አስቸጋሪ ነገር ብዬ አስባለሁ። አንድ ጨዋታ ላይ ከሜዳ ጋር በተያያዘ ጉዳይ ነው ለመለማመጃ ሜዳ እና ከጨዋታ ሰዓት ጋር በተያያዘ ነው ጥያቄ ሲነሳ የነበረው እሱም ጎልቴንዙን ላይ ኦልሞስት ተፈቷል። መጀመሪያ አካባቢ ጥያቄ ሲነሳ የነበረው በዚህ ጉዳይ ላይ በቀጣይ ዓመት የከፍተኛ ሊግ ውድድር በአንድ ምድብ ሆኖ ሲካሄድ ችግሮች እንዳይገጥሙም ከወዲሁ ቅድመ ዝግጅት እያደረጉ እንደሚገኙም የሊግ ኮሚቴው ሰብሳቢ ሙራድ አብዲ ገልጸዋል። በሚቀጥለው ዓመት ደግሞ ፎርማቱ ስለሚቀየር ለዛ ፎርማት ብቁ የሚሆኑትን አሰራሮች ለመዘርጋት ደግሞ በአዲስ ፌዴሬሽኑ ቁጭ ብሎ ብዙ ስራዎችን የሚሰራ ይሆናል ማለት ነው። የሚቀጥለው አመት ክለቦች በአጠቃላይ በአንድ ምድብ ሀያ ክለቦች ውድድራቸውን ያከናውናሉ። በሀያ ክለቦች መካከል ከፍተኛ ሊጉ በአንድ ሊግ የኢትዮጵያ ፉትቦል የሊግ ውድድሮችን ደግሞ ወደ ሲስተም እናስገባበት አመት ስለሚሆን ለዚህ ከፍተኛ ዝግጅትና ጥንቃቄ ያለበትን አሰራር ለመዘርጋት ከወዲሁ እኛ የተዘጋጀ ነው ያለ ነው።